ሀይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ኑ አብረን ቁርስ እንብላ ወይም ደግሞ ቡና እንጠጣ። የዛሬ ደግሞ ለየት የሚለው በሳር ምናምን ነው። በቃ ቡና ያቀራገብኩት ማለት ትችላላችሁ። ያው አሁን ሰዓቱ ደርሷል። ምሳ ሰዓት ነው ቁርስ ሰዓት ነው። ግን እኔ በጣም ደክሞ የተኝቸ ነበረ አሁን የተነሳሁት እና ጭሱ ቢያለኝ ታውቃላችሁ። ቡና ስጠጣ እኔ ጭሱ ቦክ ቦክ ማለት አለበት ጋይስ። እና ዛሬ ደግሞ የሆነ ዩቱበር ቪዲዮ ስትቀርጡ ካሜራውን አዙራችሁ ቀርጹ ብሎኝ ቪዲዮ ከቀረጥኩ በኋላ እንደዚህ ሳየው ፊቴ ተቆርጧል። እና ይሶኬ ምንም ማድረግ አልቻልኩኝም። ያው ካሜራማን የሌለው ሰው እዳ ነው። እና ታቃላችሁ ከቀረጥኩ በኋላ ቪዲዮውን ሳየው ታቃላችሁ ከአንገቴ በላይ ተቆርጫለሁ። መቤትም በጣም የተናደድኩት እ በመድሃኒዓለም ቡና እየጠጣሁ ሳልታይ እና፣ ታቃላችሁ በጣም ነው የተናደድኩት። ለምን ካሜራውን አዙራችሁ ቅረጡ ምናምን ሰላለን ማለት ነው። እና እሱን ተመርክቼ ነበር፣ ግን አልተሳካም። ግን ያው አሪፍ ነው፣ ቪዲዮ ጥርት ያለ ነው ብዬ አስባለሁ። ግን ፊት የማስገባት ነበረብኝ። እሱን ደግሞ እንደታጌ ወደፊት ለማመዳለው እና ውዶቼ፣ ዛሬ አብረን ቁርስ የሰራሁትን ምናምን ምናምን አሳያችኋለሁ። የጋግርኩትን የሰራሁትን ሳቀራር ምናምን አብራችሁኝ ሁኑ። ቪዲዮን ከወደዳችሁ ደግሞ ፕሊስ ላይክ አድርጉት። ላይክ ሳታደርጉ ቪዲዮውን እንዳታዩ። ቪዲዮውን ከማየታችሁ በፊት ላይክ አድርጉልኝ እንግዲህ ያው እኔ እዚህ ጋር ቁርስ ልሰራ፣ አምባሻ ምናምን ልጋግር እዚህ ጋር እንግዲህ እየሰራሁኝ ነው እና አምባሻ አጋግራለሁ ብዬ ሽልማት ምናምን አደርጋለሁ ብዬ እንኳን ሊሸለም ይቅርና ብቻ ብዙ ነገሮች ሀብን አድርገዋል። አብራችሁኝ ሁኑ። ቪዲዮውን ተጋበዙልኝ። ቪዲዮን ከወደዳችሁ ደግሞ ላይክ እና ሰብስክራይብ በማድረግ አብራችሁኝ ሁኑ። እዚህ እንኳን ፊቴን አላሳየሁኝም። ፊቴን የሆነ ቡና እና ማቅ ተቀብቼ ስለነበረ አላሳየሁም። እዚህ ጋር እንኳን ችግር የለውም ነበር፣ ግን ቡና እያፈላሁ ቡና እየጠጣሁ ፊቴ መታየት ነበረበት፣ ግን ደግሞ ያው ዩቲዩብ ላይ ካየሁት ኮፒ አደርጋለሁ ብዬ ራሴ ኮፒ ሆንኩኝ። እና እስኪ አብራችሁኝ ኑ አሁን ወደ ስራችን

እንግዲህ መግቢያ ላይ ቪዲዮዬን አስተካክያለሁ። አንገቴን ቆርጦ የነበረ ካሜራ ስትቀርጹ አዙራቹ ቀርጹ ምናምን ሰረ ተባርነ ከዛ ተምቶ ወስጄ ፊትለፊት ፊቴን ስቀርጽ አልገባም ነበረ። አሁን አስተካክዬ ተመልሽ መጥቻለሁ። እንግዲህ ያው እንደምታዩት ቡና ስቆላ ምናምን እና ይሄ አምባሻደን በጣም ነው የሚጣፍጠው። ሽልማት አደርጋለሁ ብዬ እኔ ሽልማት አድርጋለሁ ብዬ ሽልማቱ ሳይሆን ቀርቶ፣ ብቻ እንደምታዩት በጣም ያምራል። ቀለል ያለ አምባሻ። ግዴታ በኦቭን ውስጥ ከርት ዳቦ መጋገር የለብንም። ብዙዎቻችን ቁርስ ላይ እንቸገራለን፣ እና እኔ ደግሞ ጧት ተነስቼ ወይ ቡና ወይ ትኩስ ነገር ካልሆነ በስተቀር ምግብ ብዙም አይደለሁም። ግን አምባሻ ካለ ከዳቦ ይልቅ አምባሻ እንደዚህ ካለ በጣም ደስ ይለኛል። ቡናም ስጠጣ በላለው እጠጣለሁ ምናምን ነገር እና ስለዚህ እንደኔ የቁርስ ፍላጎት የሌላችሁ ይችል ነገር አድ አምባሻ ምናምን አድርጉ። በጣም ደስ ይላል፣ ይጣፍጣል። አብራችሁ ኙኑ። እንዳልኳችሁ ቪዲዮውም ፕሊስ ከወደዳችሁ ደግሞ ላይክ አድርጉኝ። ከዛ ውጭ ደግሞ ሁላችሁም በያላችሁበት ሰላማችሁ ይብዛ። ኢትዮጵያ ሀገራችንን ሰላም ያድርግልን። መልካም ጊዜ፣ መልካም ቀን። እኔ ደግሞ ቡናዬን እንደጠጣ የሆነ ማታ ያጨረስኩት ድራማ ነበር እሱን እያየው ነበረ። እኔም ድራማዬን እያየው ቡናዬን እንደጠጣ እናም እንግዲህ እናንተ ደግሞ አብራችሁኝ ሆኑ። ቪዲዮዬን ላይክ እና ሼር ሰብስክራይብ ብታደርጉልኝ በጣም ደስ ይለኛል። እኔ ከሰብስክራይብ ላይክ ብታደርጉ ትመርጣ ደስ ይለኛል። ለምን ሰብስክራይብ ስታደርጉ ጥሩ ነው፣ ግን ላይክ ደግሞ ብታደርጉልኝ ሞር ለእኔ ዩቲዩብ ሸር ያደርግልኛል እና እባካችሁ ምንም አይከፈልበትም በነፃ ወይፋ ነው የምትጠቀሙት። አዲስ ላይክ ብታደርጉ ምንም ችግር የለውምና ላይክ አድርጉኝ። አመሰግናለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። መልካም ጊዜ። ባይ እና ውዶችዬ ይሄ ቪዲዮ እንዴት ታያችሁት? እንዴት ነው አቀራረቤ? ቡና አቀራረቤ፣ አምባሻ አስተጋገሬ፣ እንዲሁም ደግሞ በቃ አለ አይደለ ለራሳችን ቦታ መስጠት አለብን ብዬ አስባለሁ። በቡና ነው እንዴ እንዳትሉ እኔ ምግብ እሰራለሁ። ምግብ ሰርቼ ምክንያቱም ምግብ በጣም ነው የምሰራው፣ እወዳለው ለራሴ በቃ እኔ ችግሩት እንዴ ሲደብረኝ ብቻ ነው ምግብ መስራት ማልወደው እንጂ እንደዚህ ለራሴ ጊዜ መስጠት ለራሴ መንከባከብ በጣም ነው ደስ የሚለኝ። በጣም ነው የምንወደው። ምክንያቱም በቃ ለራሳችሁን ስትወድኑ ሰዎችን ልትወዱ የምትችጉት ውዶችዬ በዛ ያው እኔ ቡና ሰገም ወድ ነው እንጂ ምግብ የምሰጋለው ብዙ ነገር እሰጋለሁኝ። እውነት ለምናገር ከካሜራ ጀርባ ብዙ ነገር ሰግቼ ይበላለሁ እና ቡና ብቻ መጠጣ እንዳይመስላችሁ። ግን በተለይ ቁርስ ላይ እኔ ቡናና አምባሻ ቢኖር በጣም ደስ ይለኛል። እናም ውዶችዬ፣ ቪዲዮዬን እንደወደዳችሁ ተስፋ አደርጋለሁ። ላይክ እና ሰብስክራይብ፣ ሼር ማድረግ የምትችሉ ብታደርጉልኝ በጣም ነው ደስ የሚለኝ። አይከፈርበትም። ቅንነት ለራስ ነው። ያው ዩቲዩብ ብዙ ነገሮች ስህተት ሰርቼ ስህተቶችን አስተካክ እየተመልሼ መጥቻለሁ እና ግዴታ ደግሞ ማሟላት ያለብኝን ነገር ለማሟራት ወይም ደግሞ ያው እኔ ብዙ ነገሮች አሉ። ዩቲዩብ መስራት ዩቲዩብ ላይ ያላችሁ ዶች ታውቁታላችሁ። እና ስለዚህ ላይክ ያስፈልገኛል። ለዛም ነው ላይክ አድርጉኝ፣ ላይክ አድርጉኝ፣ ላይክ አድርጉኝ የምላችሁ ውዶችዬ እና ፕሊስ ፕሊስ ፕሊስ ላይክ አድርጉኝ።